አሰላሙ አሌይኩም አረህማቱላይ ወበረካቱ ውድ ተከታዮቼ እንደምናላችሁ እኔ ደህና ነኝ አልሐምዱሊላ ይህንን አረቢያ መጅሊስ መግዛት የምትፈልጉ እህቶች ካላችሁ በ0921123180 ደውላችሁ ማናገር ትችላላችሁ አንድ እህቴ አሰርተው። ክፍያ ሳትጨርስ ተይዛ ወደ አገሯ ስለገባች አረቢያ መጅሊሱ ለሽያጭ ቀርቧል ማለት ነው። በዘጠኝ ሺ አምስት መቶ ሂሳብ የተሰራ አረቢያ መጅሊስ ነው። ከወራቶች በፊት የተሰራ ስለሆነ ዘጠኝ ሺ አምስት መቶ ነው ዋጋው። የሚሸጠውም በዛው ዋጋ ስለሆነ ይህን አረቢያ መጅሊስ በዘጠኝ ሺ አምስት መቶ ብር መግዛት የምትፈልጉ ካላችሁ ኮሜንት ላይ አሳውቁኝ የራሳቸው የሆነ ሰው መጥቶ አይቶ መግዛት ትችላላችሁ። ማለት ይህኛውንም አረቢያ መጅልስ ማሰራት የምትፈልጉ ካሬ 1250 ብር ሂሳብ ነው። በርበሬ ወንዝ የሚገኝ አረቢያ መጅልስ ቤት ነው። ደውላችሁ ማዘዝ ትችላላችሁ። ቀጥታ ቁጥሩ ታፔላው ላይ ይታያል። በደን በኩል ማዘዝ የምትፈልጉ ካላችሁ ማዘዝ ትችላላችሁ። በታማኝነት አሰርተ ለቤተሰቦቻችሁ እናደርስ።